አሮዬ ይሄ ቻይና ጠብጠው የጨረሳት የግለሰብ አዎ የግለሰብ እኮ ናት። ተገላገለች። ግን እቺን የዘበኛ ፔፕሲን ቢያፈርሷት ጥሩ ነበር። እንዴት ፔፕሲን ቢያፈርሷት በጎማ ቻይናውም እኮ ይነዳል፣ እዛ ስር ይሄ እኮ ተሳቢው እኮ ተነጂ ነው። ይነዳዋል። አይተሃል? በመሪያስ መሪ ያስተካክላል። አዎ መሪ ያለው ማርሽ ያለው ይነዳል እኮ አብሮ፣ ያኛው ሲገፋ ይሄ ይኮይ። ይሄ ባይገፋማ ተጎትቶ እኮ አይሄድም። ይሄ እኮ ተጎትቶ አይሄድም። ታውቃለህ፣ ሰውየው ስለሚነዳው ነው ከኋላ የተቀመጠው። የት አለ ክሬኑ? የሚያነሳት ነው ያልገባኝ። አለው ኮምፒውተር እኮ

ምንድን የተመታየት አለ? መስኮቱማ ገብቶኛል ግን የሆነ እንትኑ የተበሳ አይመስልም። አይደለም እሱ ነው ግን ያኛው እንጂ ጎድ ያለው ከላይ ከእንትኑ በላይ ያለው